ሰላም፣ ጤና ይስጥልኝ። ውድ የተከበራችሁ የሙሄ አፕ ዩቱብ ቻናል ተከታታዮች ያላችሁበት ሰላምታ ደረሳችሁ እያልኩኝ ሙሄ ነኝ። ዛሬም እንደተለመደ በአዲስ ቪዲዮ ተገናኝተናል። ዲቪ ሀያ ሀያ ሰባት የሚሞላበት ቀን ታውቋል። ከዲቪ ጋር ተያይዞ አዳዲስ ህጎች አሉ። እነዚህ ህጎች ምንድን ናቸው የሚለውን በዚህ ቪዲዮ የምንመለከት ይሆናል። ዲቪ ሀያ ሀያ ሰባት ማሙላት የምትጀምሩበት ቀን መቼ ነው የሚለው ነገር ታውቋል። እሱን ነግራችኋለሁ። አዳዲስ ህጎች አሉ ዲቪ 2027 ላይ የተጨመሩ ከዚህ በፊት ከነበሩ ህጎች ዘንድሮ የተጨመሩ ህጎች አሉ። እነዚህ ህጎች እነማን ናቸው የሚለውን ነገር እንመለከታለን። በተለይ ሁለቱ ህጎች የግደኛ የምናሟላ ወይንም ደግሞ ማሟላት ያለብን ህጎች ናቸው። እነዚህ ህጎች ምንድን ናቸው የሚለውን ነገር እንመለከታለን። አሜሪካን ዲቪ የሚያወጡት ዲፓርትመንት እንግዲህ የራሱን መግለጫ አውጥቷል። እሱን መግለጫውን እንመለከታለን። አዳዲስ ነገሮች አሉ። እነዚህ አዳዲስ ነገሮች ምንድን ናቸው የሚለውን ነገር በዚህ ቪዲዮ የምንመለከት ይሆናል። እስከ መጨረሻ አብራችሁኝ ቆዩ። ለዚህ ዩቱብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንድትጀምሩት በአክብሮ ጠይቃችኋለሁ። ይህን ቪዲዮ ላይክ ላይክ ማድረጋችሁን እንዳትረሱት። አሁን ወደ ጉዳያችን እንገባለን። ዲቪ የሚሞሉ ሰዎች በየአመቱ 25 ሚሊዮን ህዝብ በላይ ከአለም ዙሪያ ማለት ነው የዲቪን ማመልከቻ ያስገባሉ። ይህ ማመልከቻ ደግሞ ከነዚህ ታይቶ 55 ሺህ ሰዎች እንግዲህ ወደ ዲቪን ያልፋሉ ማለት ነው። ይህ ማመልከቻ ደግሞ የሚሞሉ ሰዎች 25 ሚሊዮን በላይ ሰዎች ይሞላሉ ማለት ነው። እንግዲህ ቅድም መግቢያ ላይ እንደጠቀስኩላችሁ ዲቪ ማሙላት የሚጀምርበት መቼ ነው የሚለው ነገር በዚህ መግለጫ አትቷል ማለት ነው። እዚህ ላይ እንደምትመለከቱት ኦክቶበር 16 2025 ማሙላት የሚጀመርበት ቀን ነው። እንግዲህ የዲቪ መመልከቻውን ማሙላት የሚጀመርበት ቀን ኦክቶበር 16፣ 2025 ነው ማለት ነው። ስለዚህ ከዛ ቀን ጀምራችሁ ማሙላት ትችላላችሁ። ዛሬ ኦክቶበር ሰባት ላይ ይገኛሉ ይሄን ቪዲዮ በመሰራበት ጊዜ ማለት ነው። ስለዚህ ከዘጠኝ ቀን በኋላ ዲቪ ማሙላት ወይንም ደግሞ ማመልከቻ ማሙላት ይጀመራል ማለት ነው። ስለዚህ ሁላችሁም ማሙላት ትችላላችሁ። አዲስ የተጨመሩ ሁለት ህጎች አሉ። እነዚህ ህጎች ምንድን ናቸው የሚለው ነገር እንመለከታለን። አንደኛው የተጨመረው ህግ ምንድነው የሚለው ነገር እናያለን። እዚህ እዚ ላይ እንደምትመለከቱት ዋን ዶላር ሞተር ሬጅስትሬሽን ፊ የሚባል አዲስ ነገር ተጨምሮበታል። ይህም ደግሞ ዲቪ በምትሞሉበት ጊዜ ወይም ደግሞ ዲቪ ማመልከቻ በምትሞሉበት ጊዜ አንድ ዶላር ሬጅስትሬሽን ፊ ይጠይቃል ማለት ነው። ከዚህ በፊት እንግዲህ ይህ ሬጅስትሬሽን ፊ አለ ዲቪን ያለፉት ሰዎች የሚከፍሉት ማለት ነው። እነሱ ላይ ተጨምሮ የሚከፍሉት ነበረ። አሁን ግን ለሁሉም ሰው ዲቪ ማመልከቻውን የሚሞላ ሰው ሁሉም አንድ ዶላር

አንድ ዶላር ሪጅስትሬሽን ፊ የምትከፍሉበት መንገድ ትንሽ ውስብስብ ሊያደርገው ይችላል። እንግዲህ የምትከፍሉበት የተለያዩ ዋየርሌስ ትራንዛክሽን ፊዎች አሉ አይደል? እና ማስተር ካርድ ቪዛ ካርድ እና የመሳሰሉት። ብዙዎቻችሁ እንደምታውቁት ደግሞ የባይቢት አካውንት ከዚህ በፊት እንዴት መከፈት እንደምትችሉት በዚህ ቪዲዮ ሰርችላችኋለሁ። ቨርቹዋል ባይቢት ማስተር ካርድ ማግኘት ትችላላችሁ። በቀላሉ ባይቢት ላይ ገብታችሁ ሪጅስተር አድርጋችሁ የራሳችሁን ፎርም ሞልታችሁ ከዛ በአይዲያችሁ ሪጅስተር ካደረጋችሁ በኋላ ቨርቹዋል ማስተር ካርድ ማግኘት ትችላላችሁ፣ በሱ መክፈል ትችላላችሁ የሚል ነገሮች አሉ። ይህ ነገር ደግሞ ማስተር ካርዱ ቨርቹዋል ማስተር ካርዱን የባይቢቲውን ይቀበላል ወይ አይቀበልም የሚለው ነገር ደግሞ በሂደት የምንመለከት ይሆናል ግን፣ በዋይርለስ የምትከፍሉበት ፔመንት ሜቶዶችን የምትከፍሉበት ዓለም አቀፍ የሆነ ክፍያዎችን የምትፈጽሙበት ፔመንት ሜቶዶች አሉ አይደል እና ማስተር ካርድ አለ፣ ቪዛ ካርድ አለ፣ የተለያዩ አሉ አይደል። በእነዚህ መክፈል ትችላላችሁ ነው የሚሉት ማለት ነው። አንዱ የተጨመረው ነገር ይሄ ነው። ሌላኛው ደግሞ አፕሊኬሽን ፊ አንቼንጅድ ላቸዋል። ይህ ማለት ከዚህ በፊት ዲቪ እንግዲህ ማመልከቻ ከሞሉ ሰዎች 55000 ሰዎች እንግዲህ ለዲቪ ያልፋሉ፣ አይደል እነዚህ ሰዎች ላይ ከዚህ በፊት የሚከፍሉት ክፍያ አለ ለዲቪ ለዲቪ ካለፋችሁ ዲቪም ካለፋችሁ በኋላ ወይም ደግሞ ይህ እድል ካጋጠማችሁ ካለፋችሁ በኋላ ምንድን ነው የሚጠይቃችሁ? ከዚህ በፊት ሦስት መቶ ሰላሳ ዶላር አካባቢ ይጠይቃችኋል። ያ ነገር እንዳለ ነው ማለት ነው። ያ እንዳለ ነው ያለው። ሌላኛ ደግሞ ነን ሪፋንደብል የሚል ነገር አለ። ይህ አንድ ዶላሩ ተመላሽ አይሆንም ነው። ለዲቪ ካለፉ ሰዎች ነበረ እንግዲህ ለተለያዩ ነገሮች የሚያወጡት ለዚህ ዲቪ ማመልከቻውን ለማሙላት በጀት አለ። ያም በጀት በተለያዩ ነገሮች ይሸፈን ነበር። አሁን ግን ቀጥታ ዲቪ ማመልከቻውን የሚሞሉ ሰዎች ቀጥታ ይህንን አንድ ዶላር እንዲከፍሉ ማለት ነው። ስለዚህ በዓለም ላይ ዲቪ ማመልከቻውን የሚሞሉ ሰዎች 25 ሚሊዮን ነው ካልነው የአሜሪካ መንግስት፣ እንግዲህ አንድ አንድ ዶላር ከአንዱ ሰው ያገኛል። በዚህም 25 ሚሊዮን ዶላር አካባቢ በዚህ በዲቪ ፕሮግራም ያገኛል ማለት ነው። የአሜሪካ መንግስት ይሄ አንድ የተጨመረ አዲስ ህግ ነው። ሌላኛው ደግሞ የምንመለከተው ምንድነው? አዲሽናል የሚል ነገር አዲስ የተጨመረው ዲቪ 2027 ላይ የተጨመሩ ነገሮችን እንመለከታለን። አንደኛ ፔመንት ኦፕሬሽን ነው። ይሄ ማለት ፔመንቱን የምትፈጽሙበት ቼክ ዊዝ ኤ ባንክ አባውት ኢንተርናሽናል ትራንዛክሽን ፊስ ይላቸዋል። ይህ ማለት ዋይረስ ትራንዛክሽን ፊዎች አሉ አረን እነዚህ እና ማስተር ካርድ እንደ ማስተር ካርድ ያለ ቪዛ ካርድ ያለ የተለያዩ አሉ አይደል? በእነዚህ ተጠቅማችሁ ፔመንት ሜቲዱን ወይንም ደግሞ ይሄንን አንድ ዶላር ሬጂስትሬሽን ፊው መክፈል ይኖርባል ል ማለት ነው። ሌላኛው ደግሞ ዩዝ ኦፊሻል ቻናልስ ነው። አዲሽናል ነገር ወይንም ደግሞ አዲስ ነገር የተጨመረው ነገር የለም። ይህ እንግዲህ ሰርድ ፓርቲ ሳይቶች አሉ አይደል? ምንድነው ማለት የፈለኩት ከሰርድ ፓርቲ ወይንም ደግሞ ራሳችሁ መጠበቅ ይኖርባችኋል። ሪጂስተር የምታደርጉበት ትክክለኛ ዌብሳይት አለ። ዌብሳይቱን እዚህ ዲስክሪፕሽን ስራ አስቀምጥላችኋለሁ። እዛ ላይ ብቻ ነው የዲቪ ማመልከቻውን የምትሞሉት። ትክክለኛ ድረገጽ እሱ ብቻ ነው። ከዛ ውጪ ያሉት ድረገጾች ላይ ማሟላት የለባችሁ፣ መጠንቀቅ አለባችሁ። ስለዚህ ይሄንን ያክል ዶላር ትከፍላላችሁ፣ እንሞላለን፣ በትክክለኛ እንዲደርሳችሁ እናደርጋለን የሚሉት አጭበርባሪዎች አሉ። ከነዚህ መጠንቀቅ ይኖርባችኋል። በትክክለኛ መንገድ እናንተ ማሟላት ከቻላችሁ ዲቪ ፕሮግራም የምትሞሉበት ወይም ደግሞ የዲቪ ማመልከቻን የምትሞሉበት ዌብሳይት አለ። ያንን ዌብሳይት ዲስክሪፕሽን ስር አስቀምጭላችኋለሁ በዛ ዌብሳይት ብቻ ገብታችሁ የዲቪ ማመልከቻውን ማሟላት ትችላላችሁ። ከዛ በዘለለ ግን ዲቪ የሚሙሉ ሰዎች አሉ። ለምሳሌ በእኛ ዩቱብ ቻናል ስም ማሙላት ትችላላችሁ። በየአመቱ የተለያዩ ሰዎች በእኛ እንሞላላቸዋለን። እናንተም ያንን የተጠየቃችሁትን ክፍያ ከፍላችሁ በቀላሉ ያንን ማስሞላት ትችላላችሁ። እናንተ የምታቁት ሰው ጋር ብቻ ሄዳችሁ ያንን ማሙላት ካልቻላችሁ ማመልከቻውን ማሙላት ካልቻላችሁ በቀላሉ ማመልከቻውን የሚሞላላችሁ ሰዎች ጋር ሄዳችሁ ብቻ በትክክለኛ ድረገጽ እንዲሞላላችሁ ማድረግ አለባቸሁ። የተለያዩ ዌብሳይቶች አሉ፣ የዲቪ መመልከቻውን አመሳስሎ የተሰሩ በሃከሮች የተሰሩ አሉ። ይህንን አክል ክፈሉት የሚሉት ከነዛ ተጠንቀቁ ለማለት ያክል ነው። ሌላኛው ደግሞ ሬጂስትሬሽን ታይሚንግ ነው። እንግዲህ በቅድም ነገራቸዋለሁ። እንግዲህ ከኦክቶበር 16 ጀምሮ ሬጂስትሬ ሬጂስትሬሽኑ ይጀምራል፣ ወይንም ደግሞ መመልከቻው መሙላት ትጀምራላችሁ። የዲቪ 27 መመልከቻው መሙላት ትጀምራላችሁ። ስለዚህ ይህንን በአማካኝ ከኦክቶበር 16 በኋላ ማሙላት ይጀምራል። ስለዚህ ታይሚንጉ ነው። ሌላ ደግሞ ዶክመንቴሽን ነው። ዶክመንቴሽን ማለት ዲቪ ለማሙላት የሚጠይቃችሁ ዶክመንቶች አሉ። አንደኛ ከዚህ በፊት ብዙዎቻችሁ እንደሚታወቁት ከስምንተኛ ክፍል ዶክመንት በላይ ያላቸው ሰዎች ማመልከቻው ማሙላት ይችላሉ። አሁን ግን ከአስራ ሁለተኛ በላይ ነው። አስራሁለተኛ ሆኖ የአስራሁለተኛ ክፍል ዶኩመንትን ማዘጋጀት የሚችልና በተለያዩ ድርጅቶች ውስጥ ወይም ደግሞ በመንግስት ሊሆን መንግስታዊ ያልሆኑ ድርጅቶች ውስጥ የሰሩ ሰዎች ለሁለት አመት የምንድነው የድጋፍ ወረቀት ካላቸው ኢንተርናሽናል ድጋፍ ወረቀት ካላቸው እነዚህ እንደ አዲሽናል ካሪያተራል ወይም ደግሞ እንደ ዶክመንት እነዚህን ዶክመንቶችን ይዛችሁ ከቀረባ ማቅረብ ይኖርባችኋል። ሌላ ዶክመንት ደግሞ የሚባለው የናንተ ፎቶ ነው። ለዲቪ የሚሆን ፎቶ እንዴት መነሳት ትችላላችሁ? ለዲቪ የሚሆን ፎቶ የፎቶ ቤቶች ሄዳችሁ መነሳት ትችላላችሁ። በስልካችሁም በቀላሉ ለዲቪ የሚሆን ፎቶ መነሳት ትችላላችሁ። ይሄንን ዲቪ መሙላት በምትጀምሩበት ጊዜ እንዴት ፎቶውን መነሳት ትችላላችሁ በስልካችሁ የሚለውን ነገር እንመለከታለን። የዲቪ አሞላልንም ጠር ያለ ቪዲዮ የሚለቅላችሁ ይሆናል ማለት ነው። ስለዚህ ለዲ ሲቪ የሚሆን ዶክመንቶች ማዘጋጀት ይኖርባቸዋል። ከ12ኛ ክፍል በላይ ዶክመንት ይጠይቃቸዋል። በተለያዩ ዩኒቨርሲቲ ተመራችሁ ሊሆን ይችላል በነዛ ዩኒቨርሲቲዎች የተማራችሁበትን ዶክመንት ይጠይቃቸዋል ያንን ዶክመንት ማዘጋጀት ይኖርባቸዋል ማለት ነው ሌላኛው ደግሞ የተጨመረው ነገር ምንድን ነው ፓስፖርት እንግዲህ አታች ይደረጋል ተብሎ ይጠበቃል ዲቪ 2027 ላይ አታች የሚደረግበት ነገር ይመጣል ተብሎ እየተጠበቀ ይገኛል ምክንያቱም ከዚህ በፊት ዲቪው ማመልከቻ ከሞላችሁ በኋላ በሂደት ዲቪ ከደረሳችሁ ፓስፖርቱን ማውጣት ትችላላችሁ በቀላሉ ማለት ነው። አሁን ግን ቀድማችሁ ፓስፖርት ማዘጋጀት ይኖርባችኋል ዲቪ እሞላለሁ ብላችሁ ካሰባችሁ ዲቪ ማመልከቻን ከመሙላታችሁ በፊት ፓስፖርት ማዘጋጀት ይኖርባችኋል። በዚህ አጭር ጊዜ ውስጥ ፓስፖርት የምታገኙበትን መንገድ መጠቀም ይኖርባችኋል ማለት ነው። ፓስፖርት አታች ይደረጋል ተብሎ ይታሰባል በዘንድሮ የዲቪ ማመልከቻ ፎርም ላይ። ስለዚህ ያ ነገርም ከመጣ ቀድማችሁ ፓስፖርት ማዘጋጀት ይኖርባችኋል ማለት ነው። እንግዲህ አዳዲስ የተጨመሩ ነገሮች እነዚህ ናቸው። ሌላኛው ደግሞ ባጀት ነው። ቅድም ነግራችኋለሁ። ያ ባጀት ደግሞ አንድ ዶላር ለሬጅስትሬሽን ፊ እና 330 ዶላር ደግሞ ለ ዲቪውን ካለፋችሁ ወይንም ደግሞ የዲቪ እጣ ከደረሳችሁ 330 ዶላር ይጠይቃቸዋል። ያ ለተለያዩ ነገር የሚውል ክፍያ ማለት ነው። ያ ዱሮም የነበረው ነገር ነው። ዘንድሮ ግን የተጨመሮ አንድ ዶላር ሬጅስትሬሽን ፊ ነው ለመመዝገብ ወይንም ደግሞ ለመመዝገብ የምትከፍሉት ዶላር ማለት ነው። ሌላ ነገር የለው። ስለዚህ ይሄ ነው የተጨምሮ ማለት ነው። ዲቪን የተመለከቱ አዳዲስ መረጃዎች እነዚህን ይመስላሉ። እንግዲህ በፅሩ ባይቢቲ ካላችሁ ግን ባይቢቲ ላይ ገብታችሁ ቨርቹዋል ማስተር ካርድ የምትከፍቱበት አለ። እሱን መክፈል ትችላላችሁ። እሱን የሚቀበል ከሆነ በዛ መክፈል ትችላላችሁ በቀላሉ። ሌላኛ ደግሞ ፓስፖርት ቀድማችሁ ማዘጋጀት ይኖርባችኋል። ከዚህ በፊት የነበሩን ህጎች ብዙዎቻችሁ ስለሚታውቁት በዛ መጠቀም ትችላላችሁ። ዲቪ 20 20 ሰባት ማሙላት በሚጀመርበት በሚጀመረበት ጊዜ እንዴት አድርጋችሁ እጅግ በቀላሉ በራሳችሁ ስልክ ወይንም ደግሞ ላፕቶፕ ኮምፒውተር ተጠቅማችሁ ማሙላት እንደምትችሉት አጭር ቪዲዮ የሚሰራላችሁ ይሆናል። እስከዛ በሰላም ቆዩልኝ እያልኩኝ ለዚህ ዩቲዩብ ቻናል አዲስ ስለሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ሌላ ጊዜ በሌላ ቪዲዮ እንገናኛለን። ሰራ ቆየን